ወጣ ሚሞሪው ላይ ይሄኛው ጥያቄ ሽንት ቤት ቁርአን ያለው ስልክ ይዞ መግባት ይቻላል? ስልኩ ውስጥ ከሆነ ቁርአኑ ያለው ካልተከፈተ ስልኩ ካልተከፈተ ስክሪኑ ላይ ካልወጣ ወጣ ሚሞሪው ላይ ስልኩ ላይ ቁርአን ስላለ ስልክ ያለበት ቁርአን ሽንት ቤት ተይዞ አይገባም አይባል። ማህዱል ቁርአን ሽንት ቤት አይገባም ማለት ይሆናል። ማይቻለው የት ሆነው ስክሪኑ ላይ ቁርአኑ ከተከፈተ የተነበበ ከሆነ ታዲያ ደግሞ ሳውንዱ ድምጹ ይህን ይከለከላል፣ እንጂ ውስጡ ላይ የቁራን ሶፍትዌር ስላለ ብቻ አብ ስላለ ብቻ ሽንት ቤት ማስገባት አይቻልም አይባል። ባይሆን ቁርአን ሽንት ቤት ውስጥ ሆኖ ቁርአን እንዳይቀራ አዛን እንዳይል ጥንቃቄ ማድረግ ግዴታ ነው። ሌላ ጥያቄ፣ በአማና የተቀመጠን የውርስ ገንዘብ መበደር ይቻላል? የየቲምን ገንዘብ በተመለከተ ወላ ተቅረቡ ማለል የቲም ኢላ ቢለቲ እያ አሐሰን ተብሏል። የየቲምን ገንዘብ ለራስ መጠቀምም ይሁን እሱን ተጠቅሞ መነገድም ይሁን ለሌላ ሰው ማበደር ለየቲሞቹ ገንዘብ ንብረት ይበጃል ከተባለ ብቻ ነው ይሄ ማድረግ የሚቻለው እንጂ በየቲሞቹ ገንዘብ ሌሎች እንዲጠቀሙበት ተብሎ ሲሆን አይቻል። ተበድሮ የወሰደው ሰው በዛው ሊከስር ይችላል። ገንዘቡ ሊጠፋ ይችላል። በተፈለገ ጊዜ ላይመለስ ይችላል። መንግስት ከሆነ ነው የቲምን ገንዘብ መበደርም ኃላፊነት ወስዶ ማበደርም የሚችለው ብለ የተሰኑ ቃዎች ምክንያቱም፣ መንግስት የሀገሩ ግምጃ ቤት በእጁ ነው ያለው። የቲሞችን ገንዘብ ተበድሮ ከወሰደ ያ ባይመለስ፣ የተወሰደው ባይመለስ መመለስ የሚችልበት አቅም አለ። ከዚያ ውጪ ማንኛውም የቲምን ገንዘብ ባደራ መልኩ ያስቀመጠ ሰው የቲሞችን ገንዘብ ነሰው ማበደር በሱ ራሱን ቻር ማድረግ ደግ መሆን የለበትም። ገንዘቡ ግን ዝም ብሎ ከሚቀመጥ ትርፍረ ጋር ሊሰራበት ታማኝ ሰው ከሆነ ኃላፊነት ካለው ዋስትና አስተማማኝ ካለው ሊሰጥ ይችላል እንጂ የቲምን ገንዘብ ልክ እንደ ራስህ ገንዘብ ያለምንም ጥንቃቄ ለሰው ማበደር አይቻልም። ኃላፊነቱ ከባል ማበደሩ ለነሱም ማበደሩ ለእነሱም ንብረት ጭምር አስተማማኝ የተሻለ ነው ከተባለ ግን ይቻላል ሌላ